ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ ብቅ ብለናል። በጣም ቆንጆ ጤናማ፣ ፈጣን የሆነ ለጾም የሚሆን ቆንጆ ፍርፍር ነው። ትወዱታላችሁ። ለልጅ ለአዋቂ የሚሆን ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። መጀመሪያ ተለቅሞ ጸርቶ ተቀመጠ ተልባ አለ። እሱን የሚበቃኝ የምፈልገውን ያህል መጥበሻ ላይ ጥጃ አለው ቀስ እያልኩኝ ዝግ ባለ እሳት ሙቀት አመሳ አመሳ አድርገዋለሁ። ተልባው ተልባው ንጹህ ነው፣ ተለቅሞ የተዘጋጀ በደንብ መጽዳት አለበት። ተልባ ያው በጣም ቆንጆ ተልባ ነው እንደምናውቀው፣ ተልባ ለውበትም ለጤናም ለምግብነትም ብዙ ጥቅም አለው። ዛሬ የተልባ ነው የምሰራው። የጾም አማራጭ ነው፣ ለፍስ ግን ብንመገበው ምንም ችግር የለውም። መንጣጣት ሲጀምር ከደን አደርገውና እንደዚህ አቀላቅለዋለሁኝ ከከፈት ነው ብትን ስለሚልብን ተጠንቅቀን እናምሰዋለን። ክዳም ባለው ነገር ቢሆን ሲታመስ ቆንጆ ነው። እዚህ ጋር የጨመርኩበት በሶ ብላ፣ ደረቁ ትንሽ ኮሮሪማ ጨምር ያለው ካላችሁ ደግሞ ድም ብላል። ትንሽዬ ጨምረን ተልባን ለወጥ ስናዘጋጀው በዚህ መልኩ ቢሆን ጣዕሙ ይበልጥ ደግሞ ቆንጆ ይሆንልናል ማለት ነው። ተልበይን አምሻለው ቅመሙን ጨምሬ ከዛ እሱ እስከሚቀዘቅዝልኝ ድረስ ሌላ መጥበሻ ጥድና ዘይት አድርጌ ያለው በቁመት የተከተፈ አንድ ሁለት ሶስት የሚሆን ቀይ ሽንኩርት ጨምሬ ያለው ሽንኩርቱን በርከት ያረኩት እኔ። ስለፈለኩት ስለሞድ በዚህ መልኩ ልሰራው ስለፈለኩኝ። እናንተ ሽንኩርቱን ካልፈለጋችሁ መጠኑን መቀነስ ይቻላል። ዘይት ደግሞ የተልባ ዘይት ነው የተጠቀምኩት። ስለቀላ ምንድን ነው እንዳትሉኝ ወይ ቅቤ ነው ወይ እንዳትሉኝ፣ ለዛ ነው የኑግ ዘይት ነው ዘይቱ። ሽንኩርቴን ከዘይቱ ጋር ለትንሽ ደቂቃ ጥብስ አድርገዋለሁኝ እንደዚህ ብዙ ይመስላል ስናየው። ሽንኩርቱን አሁን ከዘይቱ ጋር ስንጠብሰው መጠኗ እንደዚህ እንስ ነው የምትለው። ለቁርስ ይሆናል ቆንጆ ጤናማ አዘገጃጀት ነው። እዚህ ጋር ደግሞ አነሳ አነስ ያሉ ሁለት ቲማቲም ነው የተጠቀምኩት። እሱን አድቅቄ ሽንኩርቱ ጋር ደግሞ አብሬ ለትንሽ ሰዓት ጠብሰዋለሁኝ። ፍርፍር ስንሰራ አዘገጃጀቱ ይወስነዋል። መረቅ ሳይበዛብን ቆንጆ ጣዕም እንዲኖረው በምንሰራቸው ግብአቶች አጣፍጠን አቁላልጠን በደንብ አድርገን ከሰራን ነው። ፍርፍር ቆንጆ ነው። ነጭ ሽንኩርት አንድ ሾርባ ማንኪያ የሚሆን ጨምሬበታለሁ። እና በደንብ አብስለዋለሁ የቲማቲሙ ውሃ መጦ እስከሚጨርስ ድረስ ጥብስ አድርገዋለሁኝ። ቲማቲሙን አብሬ መጥበስ አለብኝ። አለበለዛ ፍርፍሩ ላይ ለቃ ነው ቲማቲም ቲማቲም የሚል እና ጥሩ አይሆንልንም ማለት ነው። ሽንኩርት እና ቲማቲሙን ጥብስ አድርገዋለሁ። እዚህ ጋር የጨመርኩት ደግሞ እርድና አፍሬጅ ጨምር ያለሁኝ። በአልጫ በነጩ ነው መስራት የፈለግኩት። አፍሬጅ ያውን ነው ሁሌም እንደምለው ብዙ አይነት ቅመሞች አሉት። ለአልጫ ምግቦች ስንሰራ ለቅቅል፣ ለጥብስ የማይገባው ምግብ ውስጥ የለም እና ቆንጆ ነው። እኔ እንደ አልጫ መስራት ስለፈለኩኝ በርበሬ ስለማልጠቀም፣ አፍሬጅ ያው የበርበሬ ዘር ስለሆነ ፍሬው የተዘጋጀ ስለሆነ ጣዕሙን ቆንጆ ያደርግልናል። ከብዙ ቅመሞች ጋር ስለሚዘጋጅ እንደ በርበሬም ስለሚቆጥርልን አልጫ ነገሮች ስንሰራ ቆንጆ ይሆናል ማለት ነው። እኔ አልጫ ነው መስራት የፈለግኩት። እናንተ በርበሬ መጨመር ትችላላችሁ። እርድ ደግሞ ያው ለከለር ቆንጆ ያደርግልኛል። እርድ ጨምር ያለው ከዛ አንድ ብርጭቆ ውሃ ከልሽበታለው። በስኩት ከጠባ በኋላ ከበደንብ ካቁላላሁት በኋላ ሁሉም ግብአቶች አንድ ላይ ጥብስ ካረኩት በኋላ መረቅ ስለሚያስፈልገው አንድ ትልቁን ብርጭቆ ውሃ አድርጊያለሁኝ። እዛ እያንተከተኩት ነው። መዋሃድ አለበት። ይሄ ደግሞ ቅድም የቆላሁት ተልባ ቀዝቅዟል። ስለዛ ቀዝቅዞ ፈጭቸው ተመልሻለሁ። ከዛ ጨመርኩበት። የተልባ ፍርፍር ማለት ነው። አንደኛ ሶስቱን ያወፍርልናል ተልባ። ሁለተኛ ለጣዕም ቆንጆ ነው፣ ለጤና እንደዛው ምንም አጠያያቂ አይደለም። ተልባ ከለሩ ደግሞ ጥቁር እንዳይልብን በዚህ አቆላሉን አስተካክለን፣ በርበሬ ሳንጨምር በዚህ ባልጫውም በጣም ነው የሚጣፍጠው። ልጆችም ደስ ብሏቸው የሚመገቡት፣ ሳያውቁት ጣፍጧቸው ይመገቡታል ማለት ነው። ጨው ጨምር ያለው በዚህ መልኩ ቆንጆ አድርገን ሰርተን ማቅረብ እንችላለን። አሁን ለምሳሌ ልጆች ተልባ ሲባል ስሙ እንኳን ሲጠራ የማይወዱ ልጆች አሉ። ስለዛ ምንም ስሙንም ሳንጠራ በዚህ መልኩ አዘጋጅተን ቁርሳቸውን መስጠት እንችላለን። ለምሳቀ ይሆናል። ለምሳቃቸው ውስጥ መጨመር እንችላለን ጤናማ ስለሆነ ምንም ብዙም ግብአት ማይጠይቀን ቅባት ያልበዛበት ቆንጆ ፍርፍር ነው። ቃሪያ ጣል ጣል አረግኩበት እና ጨውም መጠኝ ጨምሬ ያለሁኝ። ከዛ እንጀራ የቀይ ጤፍ እንጀራ ነበረኝ። እሱን ነው ቆረጥ ቆረጥ አርጌ በቢላሆ ጣል ጣል አረግኩበት እዚጋ ስልሱም እንዳይቀጥንብን መሆን አለበት። ቆንጆ አርገን ከሰራነው በኋላ እንጀራውን ጣል ጣልን እናረጋለን። እንዳይወፍርብንም መጠጥ ስለሚል ተልባ ስለሆነ ስለሚወፍር ላላ አርገን እንጀራውን ጨምረን ላላ አርገን አቀላቅለን ነው የምንተወው። እዚህ ጋ ምድጃዬን አጥፍቼዋለሁ። ካጠፋሁት ቆይቻለሁኝ። ከጠፋሁት በኋላ ነው እንጀራውን የጨመርኩበት። በዚህ መልኩ ቃሪያችንን ጣልጣል አድርገን ቆንጆ ጤናማ የሆነ ፍርፍር ነው ማለት ነው። ትወዱታላችሁ። በፍጥነት የሚሰራ ኪስ፣ የማይጎዳ ጊዜም እና ጉልበት የማይጠይቀን ብዙ ግብአት የማይጠይቀን ቆንጆ ጤናማ የሆነው ቆንጆ ፍርፍር ነው። ለቁርስ ይሆናል፣ ለመቅሰስ ይሆናል፣ ለልጆች ለመሳቃ ይሆናል። እኔ ወድጀዋለሁ፣ ሞክሩት። ቤተሰቦቼ፣ እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ ቤተሰቦቼ፣ ቻው